ግርግርም የሚለኝ ነገር እናንተ ቤት የለም፣ እናንተ ገላ ውስጥ የለም ማለት። የዚች ልጅ ጉድ እናንተ ጋር የለም በፍጹም። ስላያችሁት እንደው ደስ አላችሁ። በስመ አብ በስመ አብ አክንተፍ ቶ ስደት በእኛ ጊዜ ቀረ። አቤት አቤት! አሁን ላይ ያሉ ሴቶች እንደው ምን አይነት ሴቶች ናቸው? እንደው ምን አይነት ቁጣ ነው? እንደው ምን አይነት ነገር ነው? አቤቱ አቤቱ አቤቱ! አይ ይሄ ለቅሶ ያስደርሳል። እውነቴን ነው የምላችሁ። አቤት አቤት አቤት! አበስ ገበርኩ አበስ ገበርኩ። አይታችሁታል፣ ግን አይታችሁታል የሰው ገመና አቤት አቤት። እንዲሁ ምንድን ነው? ኧረ እባካችሁ እባካችሁ ሴቶች ራሳችሁን ጠብቁ። ኧረ እባካችሁ እባካችሁ እራሳችሁን ጠብቁ። ኢትዮጵያ ውስጥ ስትገቡ ሽምቀቅ ብላችሁ ነው የምንኖሩት። ምናልባት ቤተሰቦቼ አያዩትም ብላችሁ እንደሆነ፣ ምናልባት ደግሞ ማንም ሰው አያቀኝም ብላችሁ ከሆነ፣ ምናልባት ባልያየውም ብላችሁ ከሆነ ባካችሁ ጥንቃቄ አድርጉ። ሚዲያ ላይ የሚወራው የምታደርጉ ነገር ምን ጊዜም እና ምን ጊዜም አይጠፋም። ሰው መጥፎ ነው። ሰው አረመኔ ሆኖ አለ። እውነቴን ነው የምላችሁ። ቅስማችሁ እንዳይሰበር እራሳችሁን በአደባባይ እንዳታጠፉ። አባካችሁ ሴቶች ከትልልቆቹ መማር አለባችሁ። እንትና ስለተዋረደች። እ እ እ አይ አይ እኔ አላውቀውም። እኔ ይሄንን አላውቀውም። ዞሮ ዞሮ ዞሮ እኔ እግዚአብሔር ይማራችሁ። አሟችሁ እንደሆነ ነው እንጂ አሟችሁ ተጣማችሁ ነው። እኔ አላቅም። እንዲህ አድርጌ የታለች እንዲህ አድርጌ መታጠብ ጽዳቷን መጠበቅ አለባት መከርከም ብዬ እንጂ በሞት ብሞትና እኔ ቅስቴ ቤት ታየ ነ ይሄ ቤት ታየ። እኔ ሰው ለማግኘት ራሱ ቅቅ ብዬ ቅቅ ብዬ ሰው አላምንም። እኔ ሰው አላገኝ ከቤቴም አልወጣም። ከዚች ወንበር ላይ ብሞት አልወጣም፣ ብገሉኝ አልወጣም። ቁጭ እች ወንበር ላይ ተመችቶኛል። ለምን እንደተመቸኝ ዛሬ አያችሁ። አውዶችን ለምን እንደተመቸኝ ለማየት እንኳን እውነት ለመናገር እኔ የጓጓሁት የእሷን ሙሙ ለማየት ነበረ። እንዲያውም ወደ እስኪ ላኩልኝ እስኪ እስኪ እንደዚህ አርጉልኝ ምናምን እያልኩኝ ወሬ እንውዴለ ሁላችንም የእሷ ሙሙ ያለ መስሎኝ ለማየት ነበረ ሳሽ ቋልጥ ላይክ እያደረጋችሁ ደግሞ፣ ሳሽ ቋልጥ የነበረው ያልፈለግኩበት ቦታ የለም ጋይስ። በዶላር እንኳን የሚቀረጽበት ቦታ ላይ ራሱ ስልካችሁን ራቅ አድርጋችሁ ቪዲዮውን ቀርጻችሁ ላኩልኝ ብዬ 150 ዶላር ከፍላ ጓደኛዬ ገብታ አየች። የእሷን ሙሙ ለማየት አለ ተብሎ ማለት ነው። አሁን የተላከልን ቴሌግራም ላይም የሷን ሙሙ ፈለግ ነው። እኔ አልዋሻችሁም። እኔ ምን አሳሸኝ ያልካየው ነው ማለት ነው። እስኪ የታየሷ ሙሙ የሷ ሙሙ እያልኩኝ የአገር ቪዲዮ አየሁ። አሁን ይቺ የተባለችው ልጅ ቲክቶክ ላይ ስሟ የጠፋው ልጅ ጭራሽ ምንም አይነት እሙሙም ምንም አይነት ቪዲዮ የላትም። የምር ምንም አይነት ቪዲዮ፣ ምንም አይነት ፎቶ፣ ምንም አይነት ነገር የላትም። ግን ቲክቶኩ ላይ የሷ ስም ነው እያጠፉ ያሉት። የክሳ ጓደኞቿ በተለያየ ፌክ አካውንት እያመጡ ወይኔ ዛሬ አመሬ ቡን ብሎ ቪዲዮን ሳይሆን

እኔም እራሴ መተኛት አልቻ እኔ ያው መብላት አልቻልኩ፣ ዘግቶኝ የባሰ ከሽ ሲለኛ ልብ ነው ይዘጋል። ግን ገራችሁ ላይ ምላጭ እንኳን ስንት ብር ነው? ኢትዮጵያ ሁለት ብር ነው አይደል? ምላጭ ነው ነው ያ ቲክቶክ ህዝብ ፌመስ የምትያቸው ጠቅላላ እነ ቤታ ጆን ገብተው ቶሊንኩስ ገብተው አይተዋል። ለአንቺ ብቻ ነው ሊንክስ የሚያሳይችላልበም ቲሸርት ለብሰሽ ባኞ ቤት ላይ የእኔ ቪዲዮ ካመጣችሁ ሁለት መቶ ጥሬ ሺህ ብር እከፍላለሁ ብያለሁ። እኔ የእኔ ቪዲዮ ካለ በሰማይ በምድር ሁለት ሺህ ሰው ባለበት እናንተ ጋርም ያለው ሁለት መቶ ሺህ ብር የእኔ ቪዲዮ ካመጣችሁ፣ የእኔ ቪዲዮ አንድ አምጪ ይሆንሽ ቃንሽን ላትታኝ ትቻለሽ። ስስ ቲሸርት ለብሰሽ ባኞ ቤት ላይ ቆም ምንድን ያልሽ ሮማን በኪኩምበር ስታጫውተው ደስ የሚለው ነገሩ የዚህ ነገር መጨረሻ ውሸት መሆኑ ነው። የሚያስጠላው ነገር ደግሞ ይህን ወሬ ያነሳችው ያስጀመረችው ሮማን የምትባለዋ ትልቅ ሴትዮ በዚህ ደረጃ የሰውን ውድቀት፣ የሰውን ገመና፣ የሰውን መጥፎ ነገር ያውም ደግሞ በውሸት ለማጋለጥ ያደረገችው ጥረትና ሙከራ ነው። አስቡት፣ በዚህ እድሜ ያው የመቁረቢያ እድሜ በሚባል ሰዓት ላይ ልጇ እንኳን የምትሆን እድሜ ላይ ያለችን ልጅ ያልዋለችበት ያላደረገችውን ነገር ሚስጥር ብላ ተለቋል ብላ በቴሌግራም እንደዚህ ተደርጓል ብላ ለዓለም አውጃ፣ አሁን ደግሞ ከሷ አንብሶ ለማስተባበል እና ጉዳዩን ለማመጋፈጥ ነው የሚፈልገው። በቃ ምንም አይመጣም። አንዴ ወይ ትሞቻለሽ፣ አንዴ ወይ ትኖር ያለሽ ነው። ስትኖሪ ደግሞ ለራሴ ካልቆምኩኝ ምንድን ነው የመኖሬ ትርጉምን? በዚህ መጠን ማስፈራሪያ ጭራሽ ማስፈራሪያ ተልኮልናል፣ እንለቃለን፣ ምናምን እንደዚህ አይነት ማስፈራሪያ ድረስ እስኪደርስብኝ እኔ ዝም ብዬ መጣመ አይደለም። ለሌሎቹ እየቆምሽ ደግሞ ለእኔ የማትቆሚበት ምንም አይነት ነገር የለም። ሁሉም ለእኔም ደግሞ በዚህ መጠን ከእስራኤል አጀንዳ መጥቶልናል እንለቃለን፣ እንትንሽ ታይቷል ልለቅብሻለሁ፣ አፍሽን ብትከፍቺ ምናምን እንደዚህ አይነት ነገር አይሰራም። ሽሽ ጠርተው ነው ሰዎቹ እያሉ ያሉት፣ ስምሽን ካልጠሩ እየታየ ለዛውም፣ ለዛውም ሀቡ ለዛውም፣ እኔ ያወራሁት የላይ ቪዲዮ እየታየ ነው። ስሜም ከመጥራት ታልፎ ቪዲዮ እየታየ ነው የተወራው። ስለዛ በቂ ደግሞ ማስረጃ ደግሞ አለኝ። ሞራሉም የለኝም፣ ልደቱንም ልቀር እያሰብኩ ነው ብዬ ስልሽ አይ እኔ አረፍዳለው እንጂ መምጣት አይቀርም። አንቺ ይሄን አድርጌ ይሄን አድርጌ አንድ ላይ በቃ እንትን እንላለን አልሽኝ አይደለ? ብለሻል። አላልሽም? እንደዛ ነው ተባባለ። ከዛ እንትን ስላለ አድማንም ስለነበርኩኝ እኔ በሌላ ጉዳይ፣ ከዛ አንቺ ይሄ ቀድማችሁኝ ነው ሄዳችሁ። ማን ነው ይሄን ያወራው? በቃ ለማንኛውም ሰው እንዲሰማ ነበር። ሰው ይተኝ ወይ? ሰማሽ እኔ ኮዋው እንዲቦራ እሺ፣ መልሰሽ ደውላ፣ በማርያም መልሰሽ ደውላ። ምንድን ነው ያስለቀሳት? በማርያም አስሚያትና፣ አጭ፣ ምን አይነት ስሚ ማሬ፣ ምን ኖ አን እሷ እኮ እኛን ሁላችንንም አመስግና፣ ከዛ ሁላችንንም ስታመስገን እንበዋ መጥቶ ነበር። አይ አይደለም፣ እኛን ስታት አይ በእኛ እንበዋ አልመጣም። ተይው ተይው፣ እንኳን በእኛ በቤት ታይ አንገት ወርቅም እንበዋ አልመጣም። ግን አንቺ የሆነ ዕቃ ሰጠሻትና እቅፍ ተደራርጋችሁ በጆሮዋ አወራሽላት፣ ወሬ አወራሽላት። ከዛ ያን ወሬ መቋቋም አልቻለችም፣ አይኗ ቀላ። እቺ ኢማራት ላይ የሆነ ሚስማር እንዳታዘንቢ በቤቴ ተይ። ሁላችንንም በህብረት አመስግና፣ ሁላችሁም አልጠበኩም